እንግዲህ እንደ ድጋፍ እንደ ወጋግራ እንደ መደገፍ ያደረጉት የአል ስራም ተነግሮ ቀርቷል። ሙሉ አካሉ ያለበት መጥቷል። እዚህ ላይ በዜና መስቀሉ ላይ ግሸን ደብረ ከርቤ መጠየቅ ሲገባባት ሲገባት ሰው እንደለለ ቆጥረውት በሌላ ቦታ አሳተምነ ብለው የተጫወቱበትን ልንገራችሁ። ቅዱስ ገብርኤል ከሰማይ መጥረቢያ ይዞ መጥቶ ለሌሌ ለሰጣ ለካ ከሰማይ ቀጥቃጫ አለ ማለት ነው

እኔ ባለማወቂያ ድ ያለቀበ በዚያ መመሪያ ከፋፈሉት። ነገስታቱ ጳጳሳቱ ወሰዱት። ቀኝ እጁ ለኢትዮጵያ የደረሳ ቀኝ እጅ የሚለት አለ፣ ግራጅ የሚለት አለ። የማነ እድ የመጠቁ ጎሞ ኮነቶ ጥምቀተ ሙሉ አካሉ ለወልድ ነው። ሙሉ በሙሉ ቀኙ ሙሉ ወልድ ነው። ይህ አይደለም። ቀኝ የተባለ ሙሉ ኢየሱስ ክርስቶስ ቀኝ ነው።

እሱ ያደረበት፣ እሱ የቆመበት፣ እሱ የተሰቀለበት አንድም አልተነካለ። መስቀሉ ተከፍሎ መጥቷል የምንል ወገበ ነጮች ካለነ ታቦተ ጽዮንም ተከፍላ ነው የደረሰችን። እንግዲህ ግማደ መስቀሉ ሲባል ከነዚያ መለየቱን እናስተካክልላችሁ። ግማድ የሚለውን ቁራጭ ቃል ትታችሁ ብርሃነ መስቀሉ ብትሉ ያበላቸዋል። እናንተ ፎቶ እያነሳችሁ ሽጡን፣ እኛ እናውቅበትም ሽያጩን

አማኑኤል አሉ እያላችሁ እንደገና ፍለጋ አትስደዱ። እኛ አለ ብለን ነው የምናምነው። ታዲያ መስቀሉ ቆራጣ ከሆነ የመረት መስቀል ለምን አልተቆረጠች? በየዓመቱ ስንመጣ ይኸውም ይቆየላል፣ ይኸው ቀኞቹም ይቆየላል፣ ራሱም ይቆየላል፣ ግራችሁም ይቆየላል። ሁለት ቤተ ክርስቲያን ሲጎል በመላእክት ታጅቧል። ቅዱስ ሚካኤል ምንጊዜም ደሙን ያስረጨ ነው።

ቅዱስ ገብርኤል ምንጊዜ የሚያበሰረ ነው። ቅዱስ ዑራኤል መስቀሉንም ይዞ መጣ፣ ደመ መለኮትንም ረጨ። ሀድንግንም ስደት አልተለየም። ቅዱስ ዑራኤል በስደቷም አብረ መጥቷል፣ ደመ መለኮትንም ረጭቷል። መስቀሉንም ዛሬ ይዞልን የመጣ ቅዱስ ዑራኤል ምን ደስ ይበል። በዚህ በኋላ መሶን መክፈት አልችልም፣ ችግሮች አሉ

ለዚህ ብታረጓስትችሉ ቀደም ብዬ ቅዳሴ እየተቀደሰ አቋርጦ ሲሄድ ያየሁትስ የት ደርሶ ይሆን ብዬ እያለቀስኩ ነው የገባሁት። ሁሉንም ለማየት ብዬ ወደኋላ ነው የቆየሁት እና ቅዱስ ራጉኤል ከሁለቱ ከሦስቱ መላእክት የሚለየ አይደለም ከሚካኤልና ከገብርኤል በስተቀር ጠረቃች ምታውቁት የለም። ሞያችንም በዚያችው ልግናት

ትውልዱ በስመ አብ ወልድ መንፈስ ቅዱስ አሃዱ አምላክ ብሎ አሜን አለ። ምን ማለት ነው? ከዚህ ውጭ እውቀት የለንም ሲል አሜን። ቦታው አይደለም አለው ቦታ ወጣቱ አሜን አለ። ይችን ነው እንጂ እዚህ ወዲያ የምናውቀው የለንም። ይችና ችሎታችን ሲል ዘጋው። በራስ ድል መጽሐፉ ግን አይልም። ኪዳን ተደርሶ ምርቃኑ ቅዳሴ ተቀድሶ አሰረበት ህዝቡ ሲሆን አሜኑ ህዝብ ላይ ቀረበት።

እምትሉት ሌላ ነው። ቤተ ክርስቲያንም አሰማችሁ እሷም አትሰማችሁም፣ እናንተም አልሰማችኋት። ለምሳሌ የካህናት ልጫ ሊሰማስ ምን አለ? የልጆችንስ ብታዳምጡት ምን አለ? ቃለ እግዚአብሔር እኮ ከሰማይ እንጂ ከምድር የሚመነጭ አይደለም። እና ምን አልናት? በየአመቱ አንድ ያስለመዳችሁት መንፈሳዊ ነገር አለ ብዙ ልጫናችሁ አይደለም የነዳጁ

የግዳጁ አልበገራችሁም። ሁሉንም ተዋግታችሁ መታቸኋል። የሃይማኖት ስሜት እንጂ የስጋ ድኖት አላመጣችሁም። ብዙ ቦታ ይቱ የማትፈቅደው ነገር ተጭኖ በምግባት ቢያሳዝንንም እንደ ክርስትና ሕይወታችን እግዚኦ ማለት ሲገባል ጭፈራ ቢያልቀንም ያልተመረጠው ተጭኖ ሞቶ ቦታ ቢያከረፋም እመብርሃን በየአመቱ ሁለት ጊዜ የት እንደምታከርመው የማይታወቅ

ስፍር ቁጥሩ የማይመረመር አሞራ አላት። መዘጋጃ ለቷል። እንደገና እናንተ የምታርቁት ያንን ይበላል የሚጣለለት ሁለተኛ ደግሞ ጥንቡን እያነሳ ያጸዳልናል። ተጠርጎ የማያልቅ ቆሻሻ ጥለን ስለምድር ነው። ይህ ሁሉ ምንድን ነው? አዲስ አበባን በስጋ ግሸንን በስጋ ሆነ፣ አሁንም ዝም ብሎ መቅበጥ ሆነ። ይህ ሁሉ ስተት ነው ብትመለሱስ

ስጋማ ጎዳን እንጂ መቸማረብ በልታችሁ፣ ሐኪም ቤት ወስዶ እህል ከለከላችሁ፣ ሞራ ሸፈላችሁ፣ ጤና ነሳችሁ እንጂ ግሸንማ የሚሰጠው ስጋ መለኮት ነበረ። ጥርስም አይለካው አፍም አይለካው ነበረ። የሚጠቅማችሁን ስጋ ረገጣችሁት፣ የማይጠቅመውን ስጋ ጭናችሁ መታችሁ፣ በየቤቱ ተከራይታችሁ

ከወንጌሉም ተለይታችሁ እልል ብላችሁ መጣችሁ፣ እልል ብላችሁ መጣችሁ። ትምህርት የለም ንስሐም የለም ጸጸትም የለም እና በቅዳሴ ላይ አቋርጦ የሚሄድ ሰው በጣም ያልታደለ ነው በመሰረቱና። ሰላም ያድርሳችሁ። እንግዲህ ለጥር አስተርእዮ ወይም ለመጋቢት አስር ከመምጣታቸው ይህን ቦታ ዝሮ የሚያዩ ችግሩም ይመጣል። አምና በእናታ አለም ኃይል

ስድስት ወር ሰባት ወር ተዘግተናል፣ ይለነው በላስታ ላሊበላ ነው ገዳሙ ያሉ። በደብረ ከርሜ ዙሪያ ግን አንድ ወር የደሴ መንገድ ሲዘጋ ጥቅምት ሀያ አንድ ተገብቶ ችግሩ ሂላሪያ አንድ የሚወጣ ደብረ ከርሜ በምህላ ነው የነበረችው። ሰዎቹም ሀያ ሁነው ገቡ። ፍርሃት ባይቀርም ብዙ ተብሏል። ካህናት መስቀል አውጥተው ተመለሱልና ብለዋል።

እንደ ንስሐው አይደለም፣ ስጋው ጥሎታል። መቼ እንደምትመከሩ እንጃ። እልልታውስ መቼ ነው? ገና ግድየው አልቆመም። ገና ካህናት እየታረዱ ነው። ገና ምእመናን እያለቁ ነው። ገና ሕፃናት በየሜዳው ደርቀው እየቀሩ ነው። መቼ ሰላሙ መጣና ነው? ሎጋው ሽቦ የምትሉት ያገኛችሁትን እየለቃቀማችሁ፣ በእናንተ ምንም ስላልመጣ ነው። የሚያሳዝነው ይሄ ነው። ስለዚህ አችን የለመዳችኋትን

እምቀት ከዚህ ቦታ ይወጣል። አልታወቱ ቃና ዘገሊላ በገጠሩ አስራ ሁለት ነው። በደብረ ከርቤ አስራ ሦስት ነው። አመሳለስ ስለት ያለውን የካቲት 23 ጥር 22 ሰርተውታል። ቅዱስ ሚካኤል ዕድል ስለገጠመው ነው። በዚህ የውሃ ታምር፣ በዚያ የውሃ ታምር

የኋለኋ ብለው የካቲትን ጥር 13 ቃና ዘገሊላ እግዚአብሔር አብነው የሚከበርበት እኛንን የምንከብርበት እሱ ክቡር ነው። አራት ቀን ሙሉ ካህናት ምንም የላቸውም። እንደናንተ የተመረጣ አይበሉም፣ የተመረጠ አይጠጡም። ይችው ከእናንተ የተረፈች የኩሬ ውሃ ናት ጠጃቸው። ሌላ ውስኪ የላቸውም፣ ሌላ ቢራ የላቸውም። ይችኑ ጠጥተው አኪም ቤት አሄዱ ለነሱ ጤና ናት፣

ለእናንተ በሽታ ትሆናለች። ይችን እንኳን ለማስወገድ ብንችል አንድ ነገር ራስን የቻለ ነገር እስከምናቋቁም ይህን ችግር የሚፈታ እስቲ እንዳው ደስ ቢላችው፣ መቼም ስንቅ ማለቁ አይቀርም ዋጋ እንስራበት። መስከረም አንድ ቀን ራሱ መቶ ሺህ ብር የፈጀ ሰዋለ ቢራ ለመጠጣት ውስኪ ለመጠጣት ለዚህ አለጥን ጉስ ጋር ለአንድት ቀን የደስ ደስ ነው እየተባለ

መስቀሉ መንገድ ደርሶ የተዘገበት

ክብር መስቀሉን ደረከ የሚያስወጣው መሪ መላክ ቅዱስ ዛሬ ነው ዛሬ ነው። ለማቅጠር ከተፈለገ ሺ አራት መቶ አርባ ሶስት ኢትዮጵያ የባረከ ሲሆን እለቱን እንደገባ አልመጣምና

ቦታው ገና ሆኖ እየተንቀጠቀጠባቸው እየተረወጠባቸው ቤተክርስቲያን እየጀመሩ ሶስት ሶስት ቀን እያሳደሩ በዚህ በምስራቁ ሲዞሩ ግሸን ደብረ ከርቤ ትታያቸዋለች። ከታያች ስሆ እያሉ እያነጻጸሩ መጥተዋል። አቀበቱ ሜዳ ሁኖላቸው፣ ፀሐው ብራጃ ሁኖላቸው ደረሱና

በግዕዝ ቋንቋ ምሁር ናቸውና፣ ብዙ ደራሲ ናቸው፣ ገዳም ያደጉ ናቸውና ገይ ሰነ መጻይል ሩቅ የሆነ ቅርብ ሆነልን ገስግሰን ደረስነው ሲሉ፣ ግሸን የሚለውን ቅጽ ስለዚህ ያወጥተውልናል። ደብረ ከርቤ የሚለው ቀደም ያለ ነው። ቅዱስ ሚካኤል ደብረ ከርቤ ላይ እንዳውድማረቅ ቀዋል። ቅዱስ ሚካኤል ከየት አግኝቶ ቢሉ

አሐውር ለእኔ ሀበ ደብረ ከርቤ ብሎ ሶሎሞን ቀደም አድርጎ ተናግሮ ነበርና ይህስ አስደንቅም። ዓለም ሲፈጠር መስቀሉ ከዚህ ተዘግቶ ነበርና መስቀሉ ሁል ተፈጠረ። መስቀሉ ደግሞ ማክሰኞ ተቀጠለ። ይህማ በመሬት እጽዋት ካመጣ ነው ነው መስቀሉ የመጣ ከሰማይ ነው፣ ሳድና የሚወረደ በዚህ ሆኖ ይህንን እጽ ሕይወት ለማንሳት አጫፍረም ስንተረግመም

ምክንያቱም መስቀሉ ኢትዮጵያን ባለማገኘቱ ወደ ቦታ ወጥቶ ዓለም እየተደፋረሰበት ዓለም እየተጫረሰበት የመስቀል ጦርነት ተብሎ እነሱን እያስወካ እሱ ሳይለካ ዓለምን ጨርሶ ግብፅ ደርሰዋል። ከግብፅ በኋላ ያለው ጦርነት እየመረደም እየነደደም ቢመጣ ኢትዮጵያ መስቀሉ ገብቶ ከዚህ ትች ላይ ስድስት መቶ ይቅርታ አንድ ሺ አራት መቶ ስድስት